መምጫው ከፈጣሪ ብቻ ነው ብለናለች። ዛሬ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች፣ እንዲናችሁ፣ ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የእኔ ምርጦች፣ የእኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የጨረቃ መዝሙር ልዘምርላችሁ እንዴ? ጨረቃ ድንቡልቃ፣ አይዘቤን ዘላ ገብታ ያል፣ ቆንጆ አረ ጉድ ነው። ስሙማ ልንገራችሁ፣ ዛሬ ቪዲዮ አለቀቁ ጨረቃዋና ጅንኑ ማለት ነው። ለምንድን ነው ያለቀቁት? እኔ ግን ፈራሁ። ጅንኑ በፕራንኩ ያመረረ ይመስለኛል። ብዙ ጊዜ እንደምታውቁት ጅንኑ ፕራንክ ሲያደርግ፣ እዛው ፕራንክ ነው ብሎ ይፈጽመዋል። የትናንትናው ግን አስደንጋጭ ነው። ሳስበው ሳብሰለስለውም ግን እኔ እንዳይጣሉ ፈራሁ። ቤተሰብ ለምንድን ነው ዛሬ ቪዲዮ ያልተለቀቀው? ግን ጨረቃዋ ደግሞ በዛ ላይ ፖስት ያደረገችው ነገር ትንሽ ያማል። ኧረ፣ በፍጹም በፍጹም ሊጣሉም አይችሉም። በፍጹም እኔ አላቅም። ነገ ግን በቆንጆ ቪዲዮ እንጠብቃቸዋለን። ደስ በሚል በአማረ ማለት ነው። እንደው አላቅም ብቻ ቤተሰብ ምን እንደምላችሁ ማለት ነው። እኛ ያው አውቀናል። ግን ሐይሚዬ እዛው ፕራንክ ነው ብትል አሪፍ ነበረ ማለት ነገሩ፣ ትንሽ ከበድ ይላል ከበድ ይላል አስባችሁታል? ፍቅረኛ ነኝ ደግሞ አራት ወራችን ነው አሁን ከተለያየን ብሎን እኮ ያለው አቶ ፋሲል ማለት ነው። ፋሲል፣ አቶ ፋሲል አራት ወራችን ነው እኮ ብሏል። እና ለጅንኑ ከበድ ይላል፣ ትንሽ ስታስቡት፣ ቁም ነገር ማለት ነው። እዛው ደግሞ ፕራንክ ነው ብሎ ቢሉት እኮ ትንሽ ይቀለው ነበረ። ግን ጸጥ ጸጥ ብለው ነው እንግዲህ የተለያዩት። ምናልባት ከካሜራ ጀርባ ቦክስ ተጀምሮ ይሆን እንደ ቤተሰብ። መቼም ጅንኑ አይማታም፣ እንደ ስርዓቱ ያለው ልጅ ነው። እንደውም እኮ በስርዓት ነው ያናገረው። ፋሲልን ስልክ ስጠኝ ችግር የለም እናወራለን ብሎ ነው ቻው ያለው ማለት ነው እና ዛሬ ቪዲዮ ለቃችሁልን ቢሆን አሪፍ ነበረ። ነገር ግን ነገር ግን እንደው ሰላም በሆነበት እንደው ጨረቃዋ ፈገግ እያልሽ እንድትመጪ ነው የምንፈልገው። አይታችኋታል መግቢያው ላይ ማለት ነው። እኔ መግቢያው ላይ ያለው ቪዲዮ ግን የመቼ ይመስላችኋል? ቤተሰብ የመቼ ይመስላችኋል? ገምቱ ማለት ነው። ስስቅ እኮ እንዴት እንደምታምር ቁም ነገር ስሬስ እና ሐይሚዬ የኔ ቆንጆ እንደው ቡራዬ ሊከፋብን ነው፣ ሊከፋው ነው። ቡራዬን እንደው ምን አለበት እዛው ፕራንክ ነው ብትይው ኖሮ። ዘንድሮ ዘንድሮ ፋሲል፣ ምን አስበህ ነው አንተ ግን? ኧረ ተው ፋሲል፣ በሌላ ፕራንክ አትመጡም? በማን የሚመጣ ነገር እኮን የመጣችሁት በማን የሚመጣ ዘንድሮ እና ይሄን ምርጦች ማለት ነው። እንደ ምን አሰባችሁ እናንተ በአይምሮች ምን መጣ? አራ አንድ አንድ በጥራጣዎች ደግሞ አሉ። የፋሲል ህትምነቱን ሁሉ አወጣችሁ ዘረገፈችው። ብዙ ነገር አሳልፈዋል ይላሉ ማለት ነው። እኔ ማ እናንተ አጠፌ ደግሞ እናተ ማናትች ሀናማሩ እነ ሀና ማሩ እነ ወሬ ሙልጭ ማለት ነው። ሀና ማሩ እና ማናት እቺ ዛፍ ቆይ እናንተ ትታጠባላችሁ። የተሳሳተ መረጃ እያመጣችሁ አቅታችሁናል። እዚህ ጋ እኛን ልባችንን ስብር የሚያደርግ ነገር ማለት ነው። አይ እኮ ከመቼው አገኛችሁት? እንደው የፋሲልን እህት ከመቼው ከመቼው ብላችሁ እንደው ቤት ቤት ሄዳችሁ አገኛችኋት። እንደው የፈለገ ታምር ቢመጣ ማለት ነው ሀይምዬ ቡራዬን አትደብቁም። ሲቀጥል ስላሳለፈችው ነገር የፈለገ ነገር እና ደግሞ ፕራንክ ነው። ፕራንክ እንደሆነ እኮ እኛ አውቀናል። ግን ትንሽ የሚያስፈራው ለጅንኑ ነው። ጅንኑ ሊደነግጥ ይችላል። ከበድ ይላል ለጅንኑ እንጂ እኛ ገብቶናል። አሁን እኮ ጅንኑ ይገባዋል። ፕራንክ ግን ይሄኛው ፕራንክ ከበድ ያለ ነው። በዛ ላይ ደግሞ እዛው ፕራንክ ነው ብትለው አሪፍ ነበረ። ብቻ ነገ ከካሜራ ጀርባ ሰላም ወርዶ ይመጣሉ ብዬ አስባለሁ። እንደ ፕራንክ ነው ተብሎ ማለት ነው አይመስላችሁ? ምናልባት ሀይሚዬ ፕራንኩን ቀጥላበት ቡራዬ ደግሞ ጓ ብሎ እንደባለፈው ባለፈው እንዳያስለቅሰን፣ ባለፈው ዱባይ ጥሏት እንደሄደ ማለት ነው። ከባድ ነው። እና ሰላማችሁን ፍቅራችሁን የምንፈልገው ጸብ፣ ምናምን ምናምን ነገር አንፈልግም። ኧረ እምና ሩታ ደግሞ ዱባይ ገብተዋል። በነገራችን ላይ ሩታ፣ ሜሪ፣ ዳኒ፣ አብርሽ፣ ጽጌ ዱባይ ገብተዋል። ዳኒ ለጽጌ ቀለበት ያደርግላት እያሉ ነው። የማዲያም ቅመሞች እኮ እንዲ ስራችን ሁሉ ማጣመር ሆነ ቤተሰብ ማጣመር። እኛንስ ማን ያጣምረን? ሚፍታህ የሆነች ልጅ ይዞ መቶ ማለት ነው። ዛሬ ሚፍታህ እንዳትለቃት ጥሩ ልጅ ናት ይላሉ። ናርዲ ነው ናሪ ነው ናሪ ናርዲ ነው ስሟ ምስለኝ በጣም አሪፍ ልጅ ናት። እንዳተጠቃት ጥበሳት ይላሉ። ለእኛስ ድምፅ ማን የሆነ ያንቋል? ለእኛ ለብቸኞቹ ማለት ነው ወይ ዘንድሮ? ላለው ነው በቃ የምናስቀብጠው እኛ ላለው ለእኛ ለማደም ቅሞች መናሽቀብጥልን ወይ ዘንድሮ? እና ደግሞ እንዴት እንዳማረባቸው ብታዩ ዱባይ የገቡት ሙሽሮች ግን እኮ ጾም ነው ቤተሰብ በጾም ሰርግ የለም መቼም እርግጠኛ ነኝ ዝም ብላችሁ ዘና ፈታ ልትሉ ነው እንጂ ሰርግ ምናምን የሚባለው ነገር እንጃ ቤተሰብ አሁን ጾም ነው በጾም ሰርግ የለም ጀስት ፈታ ብላችሁ ዱባያችን አግኝታችሁ ምናምን ትመለሳላችሁ ብዬ አስባለሁ እና ደግሞ በጉጉስ ስንጠብቅ የነበረ ሰርግ ነበረ። እስኪ እናያለን እንግዲህ እናያለን። የቤተ ዘመዶ ይታያል ጉዱ። የቤተ ዘመዱ ይታያል ጉዱ። እም ማለች ምድርን፣ እም ማለች ምድር፣ አብርሽና ሩታ ሲዳሩ እም ማለች ምድር